ተጠያቂናችሁ ዛሬ ደግሞ በሌላ ቪዲዮ ተመልሰናል። እንኳን አደረሳችሁ እያለን ካሚቲ ፋሚሎች ጋር አብረን እናከብራለን ማለት ነው። በሎ አብራችሁን ቆዩ። ተመልሰናል። ያዘው አላችሁ፣ ያዘው ፋሚሊ። እንግዲህ እንደምታውቁት በዓልን ከፋሚሊ ጋር አብረን እናከብራለን። በዓልን ማለት ነው የትንሣኤን በዓልን አብረን ከፋሚሊ ጋር በማክበር እንደተለመደው አንድ ላይ አሁን የምናደረጋል። እነሱ ቀድሞው ቤት ናቸው ያሉት እኛ እንሂድና ሲስተር አለች፣ ፋዘር፣ ማዘር፣ አክስቴ አለች ማለት ነው። አብረን እናከብራለን የምትከፍተው የአክስቴ ልጅ አለች። ተከታተሉ ተከታተሉ ገናን የሰራ ነው። እስቲ አሁንም እሷ ነች ብትከፍተው፣ ምን እንደምትል እናያለን። ካሜራ የምትፈራዋለች። እንዴት ነች ነው እቺ ነች አልኳት ከባዷ ልጅ

እንደ ተለመደው ተገኝታለች። ቦታዋ ላይ ምንም የተቀየረ ነገር የለም። እንኳን አደረሳችሁ። ኧረ ያው እዚሁ ቦታሽ ነው እንጂ አክስት እንኳን አደረሳችሁ በይልና ለአሚቲ ፋሚሊዎች ትያታለሽ። ወደች ወደሽ ነው። ይገባል። እንኳን አደረሳችሁ ብቻል። መንትየዋ መንትየዋ ክስታችን እንኳን አደረሳችሁ። በክስ ምንድን ነው የምትገቢው? የለም የሚገባ ነገር የለም። ቀረ ተነቃቃን እኮ። ኮፒ ፔስት ናችሁ እንኳን አደረሳችሁ። ያው አክስቴ እንኳን አጫውት እና እናቴ እንግዲህ ሸምድታችኋታል፣ ታውቃታለህ። ይኸው አባቴ ነበር የት ጠፋህ ስትሉ የነበረው ይኸው። እንዴት ነው? እንኳን አደረሰ እንኳን አብረህ አደረሰን። ይኸው አባቴ አባቴ እያላ- የት አለ አባትህ እያላችሁ ነበር። የእዛኔ ለምንድን ነው የቀረበው? ስራ ነበረ። ዛሬም ስራ አለበት ግን በግድ ነው ምክንያቱም የላም እያላችሁ ስለነበረ ይኸው አለ ይኸው አለ። ዛሬ የመጣው በግዴታ ነው ያስመጣው። ዛሬ ሥራ መሄድ አለ እና እስኪ ዛሬ ሶስተኛው ዛሬ እንኳን ቀይረሻል እዚህ ጋር ነበርሽ አሁን በአሁኑ እዚህ ጋር ሆንሽ እና እስኪ ዛሬ የሚጠጣም አለ እንደ ጠላ ጠጅ አለ ክኒቶ አለ ነይ እንጂ እናቴ እራቅሽ ምንድን ነው ነይ እዚህ ጋር እንደ ባለቤትሽ አጠገባት ተውኝ እኔ

በአሪፍ ተጽሞ በሰላም አለፈ። እንዴት ነው ስራ ምናምን አሪፍ ነው? በተለይ ናዝሬት ላይ ያላችሁ ሰዎች ካላችሁ፣ እንዲህ ከብት የምትፈልጉ ይኸው አባቴ አንደኛ አንደኛ ስለ ከብት በደንብ በደንብ በደንብ ያውቃል መግዛት እንዲገዛላችሁ ከፈለጋችሁ ከብትና ከፈለጋችሁ አለ በከብት እንትን ላይ በደንብ እውቀቱ አለው። እኔ አሁን እንዴ ነው እዚህ የአዳማ ገቢያ እንደት ነው አዳማ ዘንድሮ በጣም ውድ ከብት በጣም ውድ ውዷል። አነስተኛ የተባለ መቶ ሀምሳ አዲስ አበባ እየጠየቁ እንትን ያልኩት መቶ ሀምሳ ትናንሾቹ ትንሽ የምትባሏ ሰባ ሰማንያ ነው በጣም ዝቅተኛ ነው። ሻል ያለውን 150 አንድሮ በጣም ተወዷል። ግን እንደዛም ሆኖ ሰው በጣም ይገዛ። ቅርጫ ምናምን መደብ 15000 ነው። ዝቅተኛ በቃ አነስተኛ ከብት ታረድ 12000 እንጂ ከዛ በታች የለም። እንግዲህ ቅርጫ የሚባል የለም። ያው ዶሮ እንዴትም ይገዛ በቃ ዶሮ ራሱ የሌለ ዋጋ በጣም ከበጽ ነው። ያያችሁት ቪዲዮ የከብትን ቪዲዮ የሰራሁት አይታችሁታል። እሱ ላይም እንዳያችሁት ነው ገበያውን። የዶሮን ቪዲዮ ደግሞ አይታችሁታል። ዶሮን ገበያ አዲስ አበባ ውስጥ አዳማ ላይ ነው ደግሞ። ይሄን የአዳማው ዋጋው ይሄን ያህልም አይደለም። እንደውም አዲስ አበባ ትንሽ ይሻላል። እዚህ በጣም ተወዷል መሰለኝ። ኧረ ውድ ነው ውድ ነው፣ በጣም ተወዷል። እዛ ቢያንስ ዶሮ ትንሽ አነስተኛ የተባለ ትንሽ መካከለኛ ነገር ሺ 4500 ምናምን ድረስ ይሄዳል። ትንሽ ተለቅ ያለ ከተባለ 2000 2500 ከብቶችም እንደዛው ደግሞ 150 እስከ 200 ትናንሾቹ ሰባ 80 ናቸው ይባሉ። ስለዚህ የተወሰነ እንደውም እዚህ ትንሽ ይወደዳል መሰለኝ

ይሰጥልህ። አገራችንን ሰላም ያድርግልህ። ሰላሙን ያምጣልን። ፍቅሩን ያምጣልን። ሰላሙ መልካም በዓል እየበላል መልካም በዓል

አው ይኸው እንኳን አደረሳችሁ፣ ቢያቸው ው መልሰች ታየዋለሽ። አንቺ እንኳን አደረሳችሁ በያቸው። እንኳን አብሮ አደረሰን። ያው ታየዋለሽ እንግዲህ የራሽ ድም ትሰሚዋለሽ። እሺ፣ ሁሉንም እንኳን አደረሳችሁ። ያው ማገኘን በአካል አብረን ባትሆንም ያው

ምግባችንን በላ እስቲ ዝም ብለን አሁን ቡና ዝም ብለን ትንሽ እየጠጣን እናወራለን እንጫወታለን። የወደ ወዳ ቸርች ንን እናወራለን። ተናፋፍቀናል፣ ብዙ ጊዜ ሆነናል። አንድ ላይ ተገናኝተን ከተሰባሰበ ያው በዓል አንድ የሚያደርገን አንድ የሚያሰባስበን እሱ ነው እና ሁሌ በዓል ደስ ነው የሚያደርገን አመት በዓል አዲስ እንግዶች አሉን እዚህ ጋር እዚ ጋርአንቺሻች መታሻ ቀድመሽ አጠሪ ማምግብ ምሳ ካለቀ በኋላ የጠራሻችሁ እንዴት ናችሁ? እንኳን አደረሳችሁ። እችኛዋ የእኔ ተማሪ ነበረች፣ የዛሬ ነው ያድርገውና እሷ እንኳን ዛሬ ነው የሚያየዋት። አረ እንዴት ናችሁ? ሰላም ነው ስ አሁን ደግሞ ዝንበለ ኬካችንን እንቁረስ። እንግዲህ ያው ኬኩን ቁረሱልን። እናንተ ናችሁ እንግዲህ። ምን ጀመርክ? ያው ሦስታችሁ የያዙ እና ቁረሱልን፣ ያዙ። እናመሰግናለን አሁን የልጆች ተራ ነው። እናንተ ደግሞ አንሱና አከፋፍሉ። አይ ግን ባይድ ጥሩ ነው። ያልቃሉ ከሄደ እዛ እዚሁ እያየ ነው፣ እያየ ነው ይሻላል። እያየ ነው አይሻልም። እዚሁ ቢሆን ይሻላል እንጂ እዛ ከገባ ጥሩ አይመጣም። እዚ ይሻላል።

አባቴን በቃ ሸንቾ ማምጣ ለምንኛ ነው ያወራ ነው። ደም እንደ እኛ ነው ያወራ። እሺ አባታ አባት ቢሰን ዛሬ ለእናንተ ብሎ ነው የመጣው ከስራ ነው አሰንቶ። በበዓልም ቀንም ይሰራል። ስለዚህ በቃ እሱን እንሸኘው። እንግዲህ እድሜና ጤና ይስጥልኝ አባቴ። ሁሉም ከያለበት እየተሰባሰበ ይመጣል። በቃ በዓል ላይ አንድ ይሆናሉ ሁሉም ሰው።

እኔም በዓል በዓልን ዝም ብዬ አያዋለሁ። ቀዳለሁ ለሚጠጣ ሰው። ኧረ ምንድን ነው እንደ እንትን ብር ተላከላታ ብር ሲላክላት

ኔትወርክ አይሰራም። ኔትወርክ አይሰራምእ ያለውን አይታችኋል። ያለው ይሄ ነው። ያለው ይሄ ነው ይሰጣችኋል። ምን ችግር አለው? ኔትወርክ አይሰራ እ ራሱ ሚሰራ እናረግ። ስንት ነው? አርባ ብር አርባ ብር እኔ ሰጣለሁ። ልገባ ነው ልገባ ነው ልገባ ነው። ያው እንግዲህ አሪፍ ቆይታ ነበረ ከቤተሰቦቼ ጋር በላን ጠጣን። እንዳያችሁ ትንሽ ወዝወዝ አሉ ሽልማት ተብሎ ግን የነበረን ኪሳችን፣ ኔትወርክ አልሰራ ብሎ በነገር አክስቴ ልልክ ነበረ ኔትወርክ አልሰራለን። አሪፍ ጊዜ ነበር። አሪፍ ቆይታ አሳልፈን አባቴ ቢሄድም ያው ከሚቀርብ ብሎ ነው እሱም የመጣው አሪፍ ጊዜ ያሳልፈናል። በላን፣ ጠጣን፣ ተጫወትን እንግዲህ መልካም በዓል ብለናል። መልካም በዓል፣ መልካም በዓል እያለ መልካም በሰላም አደረሳችሁ። መልካም በዓል ይሁንላችሁ ለሁላችሁ ከነብሩ ቤተሰቦቻችሁ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። አሜን አሜን። መልካም በዓል ለመላው የሰላም ተከታይ የኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። ለሚቀጥለው በዓል ደግሞ ለዛሬ ዓመት በሰላም በጤና በጤና በፍቅር ደግሞ እንደዚህ አንድ አድርገን በዓል ያድርስልን። አመት አመት ያደርስልን። አሜን። ይልመድ ይልመድ። የዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ያዘው